አንቺ ግን ቆይ ነኝ እኔ እያስረዳሁሽ ነው። አንተ እኮ ነው ከሷ ጋር እኔ እኔ አንተ እኮ ነው በእኔ ላይ ከሷ ጋር አንቺ ጓደኝነት አትበይ። እኔ ሰምተሽኛል አይደል? አጮልሻለሁ ትትና ነው እየጠየኩሽ አለሁ። አንቺ ቆይ ትትና አይገባሽም። ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ቅዱስ እባላለሁ። አታውቁኝም ምናልባት ያው አዲስ ነኝ እና ያው ባጋጣሚ ያው ዛሬ ነው የመጣሁት የመጣሁትም የመጣውትም ያው ሄርካ ጋር እና እስኩ ጋር የተፈጠረ የሆነ ክፍተት አለና ስለዛ ክፍተት ላስረዳችሁን የመጣሁት ምን ነበር። እስካሁን ለተፈጠሩበት እስካሁን ለተፈጠሩ ነገሮች ምክንያቱ ምንድን ነው ምንድነው? እኔና እስኩ ፍቅረኛ ማቾች ነበር። ማለት ያው የሆነች ጋፕ በመሃል ተፈጥሯል? እዚህ ጋር አይነት ነገሮች ተፈጥሯልና፣ አንደኛ ያ ነው። ግን ከዛ በፊት ያው ከሄርካን በፊት ማቀው እስኩ ነው። እስኩ ደግሞ እስኩ ደግሞ ፍቅረኛ ነች። እና ፍቅረኛ እስኩ ነች ሄርካን ያስተዋወቀችኝና እና የተፈጠረው ምን መሰላችሁ? እኔና እሷ መሀል፣ ክፍተት ነበር እኔና እስኩ መሀል ማለት ነውና ክፍተት ነበር። ሶ ያ ክፍተት ትንሽ ያ ያጠራ ማጠራጠር እና በአጋጣሚ እኔ እዚህ ያልነበርኩ ነገሮችን ከመስማት በፊት እና ከዛ በፊት ግን እስኩ ጋር የነበረን ክፍተት ትንሽ ጥርጣሬዎችን እስኩ ጋር እንዲዘራ አደረገ። ለምሳሌ አሁን ሄርካ ጋር መገናኘታችን ያው ትልቅ ጥርጣሬ እንዲፈጥር ነው ያደረገው። አሁን የሆነ ሰዓት ሄርካን አገኛት ነበር፣ ሄርካ ጋር ብዙ ነገሮችን እናወራ ነበር። ምክንያቱም ያው ሄርካና እኔ ንጹሕ እንደምነን እና ያ ነገር ደግሞ እስኩን ትንሽ አናደዳት ይመስለኛል። እና ይሄ ሁሉ ነገር ሲፈጠር ግን እኔ እዚህ አልነበርኩም። የሚገርማችሁ ትንሽ ሕክምና የሆነን ሰው ላሳክም ሄጄ ነበርና ይሄ ነገር ከተፈጠረ ኋላ ነው ነገሮችን የሰማሁትና የሰማሁትም መች እንደሆነ ታውቃላችሁ? ላይክ ሄርካ የሆነን ሰው አስደበደበችና ታሰረች ተብሎ ተነግሮኝ ነውና ያን ሁሉ ነገር መጥቼ ነው ይሰማውት ያረጋገጥኩት ነው ማለት ነው። እና ብቻ ትንሽ የሆነ የሚያወዛግብ ነገር ምናምን ምናምን በመሃል ተፈጥሯል እና አሁን ያ ሁሉ ነገር እንዲቆም ነው የመጣሁት። እስኩም ያው ያላትን ጥርጣሬ እንድታጠፋ በመሀላቸው ያለውን ክፍተት እንድትተው እና እሺ ብላኝ እንድት ላይክ ነገሮችን በቃ ለማስተካከል ማለት ነው እና ደውዬ ጠርቻታለሁ። እሺ ብላኝ ያለች ደስ ብሏት ያው ችግር የለውም እመጣለሁ ምናምን አይነት ነገር ነበር ያለችኝ እና ትመጣለች። ሁሉን ነገር አወራታለሁ አወራታለሁ ሄዳ ሄርካንም ይቅርታ እንድትጠይቃት ሄርካ ለሄርካ የዋስ መብቷ ተጠብቆ እንድትፈታ ሁላ ይሄን ሁሉ እንድታደርግ ላስደርግ ነው አሁን የመጣሁት ዛሬንም ማለት ነው እና እስካሁን የተፈጠረውም ነገር በጣም በጣም አናዶኛል። የምር በጣም የሚያበሳጭ ነገር ነው የተፈጠረው እና ብቻ ጠርቻታለሁ። እሲ ጠርቻታለሁ። ያው የሚፈጠረው ነገር አይታወቅም። ብቻ ግን እመጣለሁ ብላኛለች። ከዛ በፊት የተፈጠሩ ነገሮች በጣም ረዥም ነው፣ የምር በጣም ረዥም ነው። አጫውተውኛል ግን ብቻ ትንሽ የሚያናድድ በጣም ብዙ ነገሮች ቢፈጠሩ ሄርካ ጋርና እሷ ጋር ያለውን ክፍተት ማስተካከሉ የኔ ድርሻ ነው እና ትንሽ ያው ጥፋቱ የኔ መሆኑ አስከፍቶኛል። አንደኛ ነገር ሌላው ነገር ደግሞ ያው እኔና እስኩ መሀል ያለው ክፍተት በሄልካ እንትን ማለቱ ያው ትንሽ ያናዶኛል፣ ይመር በጣም ያናዳል ነገሩ። ግን እስኪ ያው ለማስተካከል እንሞክራለን። እሷንም ጠርቻታለሁ፣ እስኩ እመጣለሁ ብላለች። ያው ነገሮችን እስቲ በሂደት እናስተካክላለን። ያስባል እና ስትመጣ እንቀጥላለን። እና ስቲል ነው ግን እየጠበቅኳት ነው። እና ስትመጣ እንቀጥላለን። ሌሎች ለም ጠራል። አይ ፈልጌሽ ነው። እሺ እስኮ እኔና አንቺ እኮ ፍቅረኛ ማቾች ነበርን አይደል? አይ ጥያቄ ነው ጠይኩሽ። እኔና አንቺ ፍቅረኛ ማቾች ነበርን አይደል? በመሀላችን ብዙ መጥፎ ጥሩ ነገሮችንም አይተን አልፈናል አይደል? እና አሁን እየተፈጠሩ ያሉ ነገሮች በጣም ነው የሚያስጠሩት። እስኩ እኔ ጭንቀት ላይ ጭንቀቶችን መደረብ አልፈልግም። የምረኝ ነው ምለች እሺ፣ እስኩ መጀመሪያ ስምኛ እኔም ነግርሽን፣ ስሚ። የጠራኸኝ ለምንድን ነው ነው? ወደ ጉዳይ ግባ። እሺ፣ እስኩ ሄድካ ለምንድን ነው ያሳሰርሻት ወይ እሱን ልጠይቀኝ ነው የጠራኸኝ? አይ ነገሮችን በናች በነገር ሳይሆን እንደ ኖርማል ሰው እናውራ። አሁን ትልልቆች ማድረግ ስላለብኝ ያደረኩት እኮ ለምን አሳሰርሻል? ቆይ እስኩ አንቺ ይሄን ያክል ቆይ፣ እኔን እንዴት ብጠረጥሪኝ ታውቂያለሽ አይደል? አሁንም ደግሞ ልትክል ነው ጭራሽ፣ ልትክል ነው አንተ እኮ ነው ከእሷ ጋር እኔ እኔ ያስታወቂ አንተ እኮ ነው በእኔ ላይ ከእሷ ጋር ጓደኛ ስትጀምር፣ አንቺ ጓደኛነት አትበይ። እኔ እስኩ አሁንም ነገሮችን በደንብ ጀምረሃል። እኔ ላስረዳሽ፣ እስኩ ስሚኝ። እኔ ላስ ማየት ያለብኝንና መስማት ያለብኝን ከበቂ በላይ ሰምቻለሁ፣ ከበቂ በላይ አይቻለሁ። ሲቀጥል ደግሞ አሁን እስኪ ሄድካል ታወራኝ ከሆነ እኔ ምክንያቱም ስለ እሷ ማውራበት ምንም ጊዜ እሺ፣ ያደረገችውን አድርጋለች፣ አንተ ማደረከው አድርጋሃል። እ እሺ ላይ እስኩ አሁንም የተፈጠረው ነገር እንደተፈጠረ እንተው። አሁን ልጅቱ መፈታት አለባት።

ስማ ለተራ በተራ ጥል እኮ ነው። የት ጣላ ነው ሲቀጥል ደግሞ፣ የማይመለስ ግንኙነት አልነበረም የነበረን፣ ግን ልክ እሷን ስታገኝ በቃ መጣላትህን ፈለግከው። አሁንም ስራ ትያይሽ፣ ለምትናገሪው ነገሮች ተጠንቀቂ። አሁን ሌላ ጭቅጭቅ ፈልጌ ሳይሆን ያሉ ነገሮችን ለመፍታት ስለፈለግኩ ነው።

ከዚህ በላይ ግን አልታገስሽም። እስኩ ነግር፣ ይሻል አንተ በቃ ነገሮችን መፍታት ፈልጋለሁ። በእኔ ምክንያት ይሄ ሁሉ ነገር እንዲፈጠር አልፈልግም። ያሳሰርኳት አንተ ሁሉም ነገር እንደተፈጠረ እሺ፣ ልጅቱን አስፈቻትና ያለውን ነገር በሰላም እናወራ

ያለውን ነገር በስርዓት እናው በስርዓት አውርተን በስርዓት እንፍታል። በቃ እስኩ እኔ ያን ነው የምፈልገው። ነገሮችን አታነጋገር። እኔ እኔ ይሄ ሁሉ ነገር እንዲፈጠር አልፈልግም በእናትህ እኔ ያለውበትን ህይወት አንቺ ታውቂያለሽ። በእናት እስኩ ለምንድነው እንደ አዲስ ምትሆኝው? አንቺ ልጅ የማይሆን ነገር ውስጥ አንግባ። ምን አገባሽ? ምንም እኮ አያገባሽም። እኔና አንቺ ያለን ነገር አበቃ አይደል? አበቃ ያለንን ነገር አጨብጭበን ጨርሰናል። ምን ቤት ሆነች ነው አንቺ? የሰው ሰው ጋር ሄደሽ በእኔ ምክንያት ምትላቀቂ እንዴ? አሁን እኔ ምልሽን ስሚ ሄደሽ እንደዛ የማይሆን ከሆነ ማለት ነው፣ እኔና አንቺ የመጨረሻ እንገዳደላለን። የመጨረሻ ነው የምንገዳደለው። የምሬን። ሄደሽ ቅርታት ጠይቃታለሽ። ወቼ ማላደርኩ እስኩ፣ አሁንም በትትና ነው የምጠይቅሽ። እስኩ እሺ ሰምተሽኛል አይደል? አጮልሽ ትትና ነው እየጠየኩሽ። አንቺ ቆይ ትትና ይገባሽ አንተ ነህ እንጂ አልገባህ። በእኔ ትትና ላይ እኮ ለሁለቱም ጨዋታችሁብኝ። እናንተ እኮ ናችሁ ያልገባችሁ። አንቺ ቆይ ምን ይሁን ነው የምትይው? አንቺ እስኮ እንዳትፈይ ልቀቀኝ። ሄደሽ ይቅርታ ጠይቂያታለሽ። ነገሮች አለቀ። እንፈታለን እኔና አንቺ እንዳንገናኝ። ከፈለግሽም በቃ በዛ አልቀ። እስካሁን ለተፈጠረው ነገር ሄደሽ ይቅርታ ጠይቂያታለሽ። ነገር እዛ እኔ ነግሬሽ አለው እስኮ ማውራት ሌላ ነገር ውስጥ አንቺ ቆይ ይቅርታ መጠየቅ ይሄን ያክል ምኑ ነው ከባዱ? ሄደሽ ይቅርታ ትጠይቂያለሽ፣ ሁሉንም ነገር ትፈጫለሽ። ራሷ መጠየቅ ይቅርታ ሄደሽ ነው መጠየቂያት።